በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ እየገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የህግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም፣ ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለህግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። ሰላም አለይኩም በረምትላ በረካቱ። ሰላም፣ እንዴት ናችሁ? ድላ ተከበራቸው የዛራሙትዮ ተከታታዮች እንግዲህ የኦርቶዶክስ እምነት ተከታዮች ስለ እፎይ ምን አሉ የሚለውን መግቢያው ላይ እንዳዳመጣችሁት እነሱም ይሄን ተግባሩን እጅግ በጣም እንደተቃወሙ እና ለፍርድ ይቅረብልን እንደሚሉ ነው ማለት ነው። በቃ እኔ ይሄ ነበር ሲፈልግ የነበረው እነሱ አሉ። አንዳንዶች ደግሞ አንዳንዶች እንደሱ ነቃ ላይ የሆኑ እኛ መፎይነን እኛ መፎይነን የሚሉ አሉ። ግን ትክክለኛ ኦርቶዶክስ የሆኑ ትክክለኛ የራሱን እምነት የሚወድ ትክክለኛ የራሱ እምነት እንድነካበት የማይወድ በሰው እምነት ላይ አይሸጋገርም ማለት ነው እና እንደሰማችሁት በቃ ለህግ ይቅረብልን፣ እንደዚህ አይነት አጸያፊ ነገር የሚናገር ኦርቶዶክስና አይወክልም እያለ እንግዲህ ሰምታችሁታለ ወገናችን ማለት ነው እና የብሮን ላይ ዲስናልኝ ኔ አሉ ከነሱም ስላሉ ማለት ነው። ያው አብዛኛው ሶሻል ሚዲያ ላይ እንደምታያዩት እንደምትከታተሉት ነው። አንዳንዶች እኛ እፎይ ነን የሚሉ አሉ። ያኔ ቢያንስ 25 ፐርሰንት መሆኑ ናቸው፣ እንጂ 75 ፐርሰንት የሚሆኑት እፎይ አይወክለንም። ምክንያቱም እንደምታዩት በቃ ተግባሩ ሁላ ሁኔታው ሁላ የሆነ ፖለቲካ ራሱ አይባል ከፖለቲካ በላይ ነው የእፎይ ማለት ነው እና እንደምታዩት ብዙዎቹ የክርስትና እምነት ተከታዮች እፎይ እንደማይወክላቸው እፎይ ለፍርድ ቀርቦ የእጁን ማግኘት እንዳለበት ሁሉም እየተናገሩ ነው ማለት ነው እንሻላ በቅርብ ቀን ደግሞ ለሕግ ቀርቦ ሁሉ ሙስሊሙም ክርስቲያኑ በቃ መርተህ እንደምንሆን ልባቸው እንደሚያርፍ እርግጠኛ ነው። ቤዝኔላ ማለት ነው እሱም የእጁ ማግኘት አለበት። ሌሎቹም ደግሞ መቀጣጫ ማንኛውም ማንኛውም እምነት ላይ ሂዶ አፉን እንዳይከፍት ማለት ነው። ደረኳችሁ መማማሩ እንዳለ ሆኖ እኔ ለምሳሌ ስለ ክርስትና መማማር ከፈለኩኝ መማር ጥሩ ነው፣ አይከፋም። መማር እኮ ማወቅ ማወቅ ሙሉ ያደርጋል የሚባለው መበሻሻ ቀለሉ አሁን አሉ እኮ ንጽጽር ላይ እንዳልኳቸው የሚሰሩ ብዙ አሉ፣ ግን መበሻሸ ቀለለው። በቃ ማን እየተማማሩ ደስ በሚል ሁኔታ እየጠየቁ ሄኮኛ ላይ እንደዚህ እንደዚህ ነው የሚለው እናንተ ስላይ እንደዚህ እንደዚህ ነው እንደዚህ እስከ ምዕራፉ አንቀጹ እየተነጋገሩ በደንብ ተማምረው በቃ በሰላም ቻውም ይባባሉ። አሉ እያዳምጥ ነው ያን እንግዲህ ንጽጽር ንጽጽር የምታዳምጡ ሰዎች ደግሞ ታውቁታላችሁ እነ ኡስታዞ ሄድ እና ኢምራን ከነሱም አሉ ይመጣሉ በቃ በስርዓት ያኔ። የግድ እስልምናን ተቀበል እኮ የሚባል ነገር የለም። እዛ ላይክራሀ ብድን በድን ማስገደድ የለም እዛ እና ለእነሱ ምድናቸዋለሁ ለኛም ለኩም ድን ለኩም ሞለየ ያ ነገር ነው። ግን ቢማሩት ምን ምን ይጎዳል? ለምሳሌ አንድ የሌላ እምነት ተከታይ አለሳ ያንን ምንድን ነው የሚያመልከው፣ እንደት ነው ወዴት ነው የሚለውን ማወቁ እኮ አይከፋም። ማወቅና ማመን ይለያያል በነገራችን ላይ ማመን ሌላ ነገር ነው። ማወቅ ሌላ ነገር ነው። ለምሳሌ ህንድ ሀገር ህንድ ሀገር አይጥ ያመልካሉ። ያው ቪዲዮ ማየታችሁ ይሆናል። ትልቅ ነገር ተሰርቶ እንደ ቤት መስገድ የሆነ ነገር ተሰርቷል። ብቻ ቤት ትልቅ ቤት ማለት ነው። እና እዛም ያይጥ ጉድ ነው ያለው። ቪዲዮውን ታገኘው ታመጣላችኋለሁኝ። እና እዛ ምንድን ነው የሚያደርጉት? ያመልካሉ። አሁን ያ ምንድን ነው? ስለዚ አሁን አወቅ ማወቅና ማመን እንዳልኳችሁ የተለያየ ነው። እና ማንኛውም የማንኛውም እምነት ተከታይ ክርስቲያን ኦርቶዶክስ ምና ሁሉም መጥቶ ቢማማር መማር በቃ መማር፣ ሁሉም እኮ የራሱ እምነት አለው። ሳ ግን እንዴት ነው እናንት ለምሳሌ እኛ ጋር ይመጡና፣ በነገራችን ላይ ስልምና በጣም በጣም ነው እንትን የሚሉት። ያኔ የሚያስተምሯቸው እንደሆነ አላቅም። ብቻ እስልምና እንደዚህ ነው፣ እስልምና ገዳይ ነው፣ እስልምና ስልምና፣ ያንን ከሚሏችሁ ይልቅ መታችሁ ከሙስሊሞች ብሰሙጥስ ሙስል ስልምና እንደዚህ እንደዚህ ይላልና እንዴት ነው እውነት ነው ወይ? እስኪ ስልምና እውነታውን እንወቀው ብለው ቢጠይቁ፣ አሁን እኛ ክርስትና እንደዚህ ነው ብለው ስለ ክርስትና መጥፎ መጥፎ ነገር አይነግሩንም። ምክንያቱም አይቻልማ። ምክንያቱም ለምንድን ነው የማይቻለው? እኛ መሬምን መሬም እናታችን መሬም መሬም ናት የምንወዳት ናት ማለት ነው። አላህ ከሁሉም ሴት ያስበለጣት ሴት ናት። ይሄ ስለዚህ አሁን ስለ ክርስትና እንደዚህ ብሎ መጥፎ ነገር መነገር ሊነግሩን አይችሉም አይነገርምም ኢሳ ላይ ሰላም እነሱ እናንተ ክርስቲያኖች አምላክ ነው ቢሉም እኛ ደግሞ እንደ ሙስሊም ነብይ ነው ነብይ ስለ ነቢይ ላይ ኢሳ መጥፎ ነገር አይነገርም ገባችሁ አይለ እነሱ ችግሩ ምንድነው አሁን ክርስቲያን የክርስቲያን እምነት ተከታዩ በረሱል ስ ሰለም መልክተኛነት ስለማያምኑ የመጨረሻው ነቢይ ረሱል ስ ሰለም ናቸው ሳ ይሄን ስለማያምኑ ስለዛ እኮ ነው አሁን እንግዲህ አስተማሪ እንደምላቸው አላቅም ፖለቲከኞች እንደምላቸው ምን እንደምላቸው አላቅም ትክክለኛ የሃይማኖት መምህሮች እናስተምሩ ብዬ አስባለሁ። ግን ስለ እስልምና እንደዚህ ነው እንደዚህ ነው መጥፎ ነገር ገብተው እንዳያዩት አንድ የአስራ ስድስት ዓመት ድቁና ላይ የቆየሁ ነኝ ብሎ ማለት ነው። ከዚ አሁን ኤቴስት ይሆናል። ኤቴስት ማለት ሃይማኖት አልባ ማለት ነው። ሃይማኖት አልባ ሆኖ ምንድን ነው ያለው? ሁሉንም አይቻለሁ አለ ጴንጤውን ምንል ሁሉን እምነቱን ሁሉ አይቼ አሁን ነው የወጣሁታል እና ከዛ ስልምናንስ ይተዋሉ ስለዋይ ስልምናን አላየሁትም ምክንያቱም በጣም ስለ ስልምና መጥፎ ጥፎ ነገር ስለተሞላን ስለ ስልምና አላየሁም አለ ማለት ነው እና ይሄ ነገር ባይሆንስ ያኔ መማማር ቢኖር በቃ ሙስልምና እንደዚህ በቃ ሁሉም እኮ ስራ ራሱ ሃይማኖት እኮ መናገር ይችላል። በስለ ክርስቲያን ወይ ስለ ክርስትና ነፍ ማስተማር ይችላሉ። ስለዚህኛው መጥፎ ነገር ሳይናገሩ ማለት ነው። ስለ እስልምና ማወቅ ተፈለጉ ሙስሊሞቹን መጠየቅ እንጂ እነሱ እኮ የሚያመልኩት እንደዚህ ነው እነሱ እኮ እንደዚህ ነው ብለው ዝም ብለው ከውጭ ሆኖ ሳይገቡ ውስጡን ሳያዩ ተውጭ ሆኖ መፈረጅ ባይኖር ባይነ ማለት ነው። ምክንያቱም የሚለየው ሲገቡበት ነው። ዛ ገብተው ሁሉ ሁሉን ነገር ሲያዩት ነው የሚለየው እንጂ በውጭ ሆኖ ዝም ብሎ ስላላዩት ነገር፣ ስላልሰሙት ነገር እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ቢሉ አይቻልም። ስለሆነ ነገር ስናወራ፣ ስለሆነ ቤት ስናወራ የዛን ቤት ውስጡን ማንነቱን ገብተን ስታላየ ነው ድረስ በውጩ መፍረድ አንችልም። አሁን ምንድነው እየሆነ ያለው? በውጩ ነው። በቃ ስልምና እንደ ሲገቡበት ሌላ ነው ሲገቡበት እስልምና እንጃ አንድ አምላክ የማይወልድ የማይወለድ በረሱ ሰ ሰለም መልእክተኝነት አምኑ። በጣም ምን እንደምላችሁ አላውቅም። በጣም ነው ደስ የሚለው። እኔማ መቼም አልሐምዱሊላህ ሙስሊም ላይም ተወልጅ የሚያደርጉት እንደዛ ስለው ክርስቲያኖች ቃላት የላቸውም። ክርስቲያኑ ነው የሰለመው ሰለም ተዎች ማለት ነው። እና ስለ እስልምና ገብታችሁ እናንተው እዩት፣ መርምሩት። እናንተ አሁን አብዛኛው ህፃና የሉም መሻላ እና ውዶች፣ ይዘር ቪዲዮ እንመስላለን። ደህና ሰንብቱ። ላይ ባይ ባይ።